እ ነጋዬ ቴንክ ዩ ጋ ስጡ እንጂ እንቀጣጣ። በስንት የምትቀጣው ሙስል ማለቴ፣ አሁን ጡት እንደዚህ ከፍቼው ቤት ኖርማል ነው አይደለም? ውሸኛ እንትን ናችሁ፣ እራፍ ናችሁ፣ ማለቴ ኃይለኛ ናችሁ።

አሁን ለምሳሌ እዛ ሀገር ክፍት ለመሄድ ግዴታ እያቆመ መሆናል። ማለት እንደዚህ ጉች ጉቻ ለመሆን አለበት ወይ ምንድነው ማለት። የወደቀ ከሆነ ዝርግት አድርጋ ነው እንደዚህ ቡን እያረግ ብንሄድ ምንድን ነው ችግሩ? ነው ጥያቄ። ምሳሌውን ልነግርሽ አንቺ መልሽ አንቺ። የተኛ ነው ወይስ ቆመ ነው? የተኛም ይሁን የተነጠፈ እንደ መሬት የተነጠፈ ይሁን አሁን ለምሳሌ ተፈጥሮ ነው ገባ፣ ትልቅ ሊኖር ይችላል፣ አነስ ያለ ሊኖር ይችላል፣ ደግሞ በጣም ጥነት ሊኖር ይችላል። እና ችግር አለው ወይ ማለት ሁሉም አንድ አይነት ነው ወይስ ተለቀለ መሸፈን አለበት ብላችሁ ነው የምታስቡት? ይሄ ነው ጥያቄ። ሁለት አበባ ስጡ፣ አንድ አበባ ስጡ፣ አንድ አበባ ስጡ፣ አንድ ስጡ። እናንተ ምንድነው ወሬ ዝም ብላችሁ የምትሳሙት እንዴ? እሺ

እግዚአብሔር የምትፈራ ሴት ሆነ የቆመ ሴት ራቁቷን ስትሄድ፣ ለምሳሌ ይህ ምት ከዚህ በላይ በአሳይ ዘግብኛል እንጂ አሳያችሁ ነበረ ስትመጡታ ያላችሁ ከዚህ በላይ ራቁታቸው መሆን አንድ ሙቀት ስለሆነ ነው። ከብዛኛው ጊዜኛ ጋር ሙቀት ስለሆነ ነው። ባህሉ ምናም አይደለም፣ በቃ ተለምዷል። አብዛኛውን ተለምዷል። ሙቀት ስለሆነ ከላይ ከዚህ በላይ ቢሆኑም ውበት ነው የምታዩት። ምንም የተለያየ ጋር አታዩ። ማንም ሴት ልጅ የፈለገ መንገድ ላይ ብትሄድ ማንም አይነካተም ምክንያቱም መመኪያ ወንድም አላት፣ መመኪያ ቤተሰብ አላት። እኛ ጋር ላይ በወታ ሴቶች ተነፍር አታውቅም። ለምሳሌ አሁን ያቄ ቁጥያቄ አለ፣ ሴቶች ቆስቴድ ልመኝ ይችላለሁ። እኛ ጋር ተመኝተ አናውቅም። እንደዚህ አይነት ነገር የአንቺ ያለው ነገር ትመኛለች። የአንቺ ያለውን ነገር ቆይ እንደዚህ ቆሙ እንደዚህ ራቁቷን ሆነ እንዴት ማለት ከሆነ ነገር ወጣ ያለ ነው። ለመሰለ እንደዛ ራቁቷን ቆማ እንዴት ነው ማለት ከዚህ በላይ ነው። ያው እኮ እዚህ ጋ ያለች ነገር ነው የቀረችው። ይሄ ራቁት ነው። ይሄ እንዳለ ራቁት ነው። ይሄ ራቁት ነው። እት አንድ ጥያቄ አለኝ። ሚስቱ የሚስቱን ላይክ ሚስቱ ስትሆንስ ትሸፈናለች ነው ወይስ ሚስቱም ችግር የለውም? ማንም ወክፍት ከዚህ በዚህ ነፃነት አለው። ግን እዛው እያናፈስ ነው የምንሄደው፣ በቃ መንገድ ላይ ምንም ችግር የለውም ማለት በቃ ኖርማል ነው። በቃ ነው ይዘጋል ብዬ ነው ይዘጋል። እናስገባት ቤት ቤታን ነው የበሏት። ቤታን ነው የበሏት። ከማን ጋር ናት? እንትኑስ ቀጥታ ወደ ትዳር ነው ምናምን ነው ወይስ መጀናጀን ምናምን ይቻላል። በቃ እስከምትመጣ ቤት አንጫወት። ሀመር በጣም የተከበረ በጣም የሚወደድ ፈረንጅ በጣም የሚወደው ከውጭ ሀገር ከአሜሪካን ከት ከሁሉም መቶ የሚጎበኙት ከቻለን በአለም ላይ ብችል በኢትዮጵያ ውስጥ ካልቸር የሚለይ ባህል ያለው የሀመር ባህል ነው። በጣም ለየት የሚል እና ሀመር አንድ ወንድ ልጅ ሊያገባ ሲደርስ በሬ ዘለው ነው የሚያገባው። ደንብ የሚባል አለ። ደንብ አለ በእኛ ባህል ከአምስት በሬ እስከ አርባ በሬ ይደረደርና ይዘላል። ይሰማል ወንድ ልጅ በሬ ዘሎንም ወንድነቱን ወይ ደግሞ ደርሻ ለምነትን ወደ ለተዳርሞ ለምንም ነገር ደርሻ ለምነው የአንድ አንብስ ሳይዘል መሆን አይችልም። በሐመር ከተማ ወንድ ነበር እዛ ይቶ ማዘለል አንዷን በሬ አይዘሉት የከተማዎቹ አንዷንም አይዘሉት። መዘለቅላ አይደለም ደንቡን ዘሎ ነው የሚዘለው። ያን ደንብ ሲዘል ግን ያን ካር ከአምስት በሬስ ከአርባ በሬስ ሲዘል ያን ይዘላል። ከዛ በኋላ ግን እህቱ በሀመርግ እህቱ በጣም የምትለይ ውብ እህት አለችው። ለሱ ትገረፋለች፣ ጀርባዋን በፍላጎቷ እኔ ለወንድሜ ምንም እሆናለው፣ ለወንድሜ ምንም እሆን እችላለው ትላለች። መታ ማዜ ይባላሉ ማዜዎች ይባላሉ። አርቾ የሚቀጫጭን አርቾ ይዛሉ። ላሳሽ ከሆነ እነዚህ ናቸው። አበባ ሙሉ ሰባት አበባ ይታይሻል። እነዚህ ገራፊ ናቸው፣ ማዜ ይባላሉ። ሲዘል ደግሞ እንደዚህ ነው እያሳየ ነው እንደሚዘለው ወይ ሱስ አትረጋጋም እንደ እና አንድ ወንድ ልጅ ዘለ ነው የሚያገባው፣ ዘለ ነው የሚያገባው። ሲዘል አሁን እንዳሳየው ነው። አንድ ሴትዮ ወይ ደሞ አክስቶቹ ይከረፋሉ። እሱ ያን የሚያረጉት የፍቅር የሱን ተከልክሎ ነበር፣ በጎጂ ባህል ነው ተብሎ። ግን ሴት ልጅ አሁን እዛ በቃ ወንድሟ ሲል አያስችላትም። ከቤት ለውጣ ለወንድሟ ነው ምንም ነገር ታደርጋለች። ትገረፋለች፣ ጀርባዋ ትን እስኪላ ድረስ። ከዛ በኋላ ግን በህይወቷ አንድ ወንድ ወይ ደግሞ እኔነኛ ያለ ጀግና አይነካተም እሷን ለምን ወንድሟ ለሷ ስትልስስ ትረፋለች እኔ ያለውን ብላለች ፈረን ከዛ በኋላ ደግሞ እሱ ልሷ ራሷ ሆኖ ቆመላ ጭንቅላቷ ላይ ለሷ ቆምላት፣ መከታዋ ሆኖ የሚቆመው ከዛ በኋላ ግን በጣም የሚያያዘው ነገር ልንገርሽ፣ በእኛ ባህል የሚያያዘው እሷ እንደዚህ ትገርፋለች አይደል? እሱ ያገባት ልጅቷ ወንድሟም እሷ እንደዚህ ተገርፈላታለች ለሷ ከዛ በኋላ ማንም ከማንም አይነካካም ማለት ነው። ሴት ልጅ አትደፈርም አትነካም። ሴት ልጅ ንጉስ ናትኛ ገር ላይ ማለት ወንድማ ሁሌም መሳሪያ አውጡ ይገለዋል ብነካት ማለት ነው። አይነካትም። ይፋቀራሉ፣ ይዋደዳሉ፣ ተጋብሮ ይቀመጣሉ። ቢቻቱ ሆነ ላልስል አ ለሱ ስትል የደማችለት እሱ ስትል የወጣ ተለመጣቸው ይሄዳል። ወንድም አላት ይሉ አስባል ዳኛውም፣ እነዛ ፍቅር መግለጫ ማለት ነው ያንስታ ደግለት ወንድሜ ጥሎኝ የወጣ ከቤት ለአንተ ምንም ነገር መሆኑ ይችላለሁ ስትል ያን ነገር ስታደርገው ያ ከዛ በኋላ ይህም ስምሳ ገባ ደግሞ ስልሳ ፍየል ይሰጣል ወይ ደግሞ አርባ በሬ ይሰጣል። አሁን በሀመርም ለየት ማድረግ እንደዚሽ ሚስቱ አርባ በሬ ተሰጠዋለች ነው እሱ ጥሎ እሱ እሱ ለሚስቱ ቤተሰብ ለአባት ነገር በጣም ደስ ወይ አርባ በሬ ወይ ስልሳ ፍየል ማለት ነው። ያን ያደርጋል፣ ያገባታል። እዛም ስትሄጂ ባህላዊ ምግባቸው ገንፎ፣ ሁለቱም ከማሽላና ከእንትን ነው የሚሰራው። በጣም የሚለይ ባህል ያለው ነው ሐመር መታቸው ብትጎብኚ ደስ ይላል። ከዛ በኋላ ዳሰነች ልንገርሽ፣ ዳሰነች የሚባላሉ ዳሰነችኞች ደግሞ በጣም የሚለዩት ቆይ፣ ሐመር ኔ ቆ ሚዛው ላይ አንድ ጨርስ ልሽ ነው። ዳሰነች ደግሞ ዳሰነች ስትገቢ ደግሞ ባህሉ በጣም የሚገርም እንደ ቅድሙ እንደ ሙርሲ ነው። አንድ ሴት ልጅ አንድ ወንድ ልጅ አራት አምስት ማግባት ይችላል። ግን ወንዱ ልጅ ውጭ ነው። አንድ አስነ ስትይ ደግሞ ያገባው አራት አምስት ሴቶችን ያገባው የመጀመሪያ ሚስቱ በር ላይ ውጭ ነው ያደው፣ ውጭ ነው ያደው። ከዛ ግን የፈለገበት ገብቶ ማድረግ ይችላል። እሱ በሬ ማደሪያ ከፍት ማደሪያ ከፍቶች ማደሪያ ጋጣዋል አለ። ሁሌም ወደዛ ዞሮ የምተኛው ያኔ የተጠበቀ እና የመጀመሪያ ሚስቱ ቤትን በር ላይ የምተኛው በስተግራ በኩል ላይ እዛ ያለፈ ምተኛው ከዛ ውጭ ደግሞ ዛ ሙሉ የእሱ ባለቤቶች አንድ ጊብ ይነሱ መንደር ይባላል። መንደር ውስጥ ነው የሚኖሩት። ያ ነው በጣም ነው የሚለየው። እኛንጋቶም ምስጅ እንደዛ ነው ካሮ ስጅ እንደዛ ነው። ስትመጪ በጣም የምታዩ ነገር ያ በረሃ ላይ አረንጓዴ ነገር ያለች ያ በረሃ ላይ እባብ የለም፣ ያ በረሃ ላይ ጅብ የለም፣ ያ በረሃ ላይ አንበሳ የለም። እግዚአብሔር ስሰራ በጣም ግሩም አልጎ ሰሩ ሀገሩን። ማንም መንገድ ላይ ብትንከባለ አይነካሽም። ማንም ምንም ብትኛ አይነካሽም። የፈለገን ብታደርጊ በእኛ ጋር ላይ ሴት ልጅ ንጉስ ናት። ራቆታን ብትሆን አትነኪያትም። እኔ ልክልሻለሁ፣ ታየዋለሽ። ፎቶችን፣ ሙሉ ፎቶችን ከዚህ በላይ አብዛኛውን ጊዜ ራቆታን ስትሆን በጣም ነው የሚያምሩት። አንቺን እንደዚህ ቀላቤ ሳየው ትልቅ ነው በጣም። እኛ ጋር እንደዚህ በህይወታችን የለም። ስናሆን እምሮጥ መሰለኝ፣ እምሮጥ መሰለኝ። ያንቺን ባይሮጣለ ደንግጬ እሮጣለሁ ያስባለሁ።

ትልቅ አይደለም። ሄሎ ሄሎ። እንደ ትልቅ አይደለም እንትን ስላልን ነው። ይሁን አሁን እኛ እዚህ ከተማ ያለ ነው ጥቱ ማሰዣ እናረጋለን ምናምን ምናምን ጥቱ ማሰጃው ምናምን ትልቅ ያስመስለዋል እንጂ ትልቅ አይደለም። ምን ማለት ነው?